ማለት ነው። በደንብ በቃ በስረ ስርዓት እንደ አራስተኝቼ አርባ ቀን ተረሱ ቁሴ ከደረቀ በኋላ ቢሆን ከዛ ልክ ሁለተኛ ወሬ ላይ ሁለት ወሬ ዳልቅ አካባቢ ሲመጣ ድጋሚ ሊሄዱ ነበረ። መጣ ማለት ነው። እና እንሄዳለን። የት ነው ይዛል የምትሄደው? አለችው። አዲስ አበባ ይዣ እስከምሄድ እናቴ ጋ ትንሽ እንቆይና ይዣ ትሄዳለሁ። ዝም እስከዚያ ይጠንክር ምና ምናደው ከዛ እሺ፣ እሱ ግን የምነግርሽ በጣም የምወደው ነው፣ በጣም ማለት ነው። እሱ ይወደኛል፣ ግን ምንድን ነው በቃ በእናቱ ቁጥጥር ስር እሱ ማለት ነው። ከዛ እናቱ አትወደኝም፣ ምን ተነከኩሽ አግብቼ ስለፈተው አትወደኝም፣ ግን አግብቼ ፈተው ትልቅ ሆኜ ሲሆን፣ በልጅነቴ ነው ተደረገው። ከዛ ሄደን እሱ ጋር የሚገርምሽ ማለት ነው፣ ልጄ ነው ኮል እንደዛ ሳቀ አታፍጭበት ይሆናል ልጄ፣ እንደዚህ እያዩት ማጫወት አይችልም። አታፍጭበት ያስመልሰዋል፣ እንደዚህ ጠብቶ ሲያስመልሰው እያየሽው ነው ይሉኛል። በቃ አይተሽው ነው ግራ ያጋባ ነገር ይነግሩኛል። ይወድቅብሻል፣ በቃ ስብይት የሆነ በቃ ልጄ። እኔ ማታ መታስተኛ ብቻ ነው የማገኘው ይሆን አልሐምዱሊላ፣ የሚይዝለት የሚያጣ አለላህን የሚያማረ ላለሁኝ እኔ ሁሌ ከዛ ሶስት ወር አራት ወር ሞላው። አራት ወር ላይ እኔ በጣም ከብዶኛ፣ ለዚህ ያማረኝም መብላት አልችልም። ሲርበኝ እያጠበሁኝ ያኔ ቁርስ መሰራት ነው የማገኘው። በዛ ላይ እያጠበሁ ነው ደግሞ መበነ ወደ ጡቴ ነው የሚሄደው። ልክ እንደበለው ውሃ መጠጣ ጡቴ ነው ወደ በቃ ወደ ውስጥ አይቀመጥም። ስድስት ወር ስድስት ወር ተቀመጥኩኝ እናቱ ጋር ከዛ መጨረሻ ላይ እኔ አዲስ አበባ ስጀና ኑርሻ አቅም የለኝም ማለት ነው። ስድስት ወርን ለከ የሚያስቡት ልጁ ጠንከር ስለሚል ከዛ እንድንፋታ ነው ለከትን ሚሉት ማለት ነው። ከዚያ ምንም አይመስለኝም ማለት ሰው ሲጠላኝ ሁሌም ጠላኝ። ለለመወደድ አልተፈጠርኩም። ለውት ብዙ ግን አሁን ላይ በጣም ከብዶኛል። አንድ ሽንት ቤት ማለት ነው

ማታ ላይ ቴክስት ያደርጋል። ከዛ በኋላ ከላስ ከዛ አንድ ቀን ስቀልድ ሲመስለኝ በቃ ምን ካህና ወርድልኝ አልኩት፣ እስኪ የሚለውን ነው ልስማ ብዬ ወለህ አላሰብኩት። እሺ አለኝ፣ ወደዛው ለምን እንደሆነ ምን ነው ምናምን አላለኝም እንዴ እና መቼ ትመጣለህ አልኩት። በዚህ ሳምንት መጣለሁ፣ አይደል ወላህ ቆ መስሎኝ ማለት ነው። በዛ ሳምንት ሰምቶ አንድ ቤት አለ ነው፣ እናቱ ጋር ተቀምጬ አዲስ አበባ ሄደ። በዚህ ብሮ ድና አዲስ አበባ ሚስት እና ልጅ እና ነው ክላስ የሚኖረው፣ ምንኖርባት የነበረችው ክላስ አለች። ፍሬኩዌንስ ነው። እሺ፣ በዛ ሳምንት መጥቶ አሁን የፈለግሽውን ነገር ማድረግ ይችላል መጥቻለሁ አለኝ። በነጋታው ገና ነው። እንደዛ ከሆነ እኔ በዚህ ላይ ግን በጣም ነገሮች ሲደጋግሙ አሁን ለኔ ህይወት ብዙም ብላ ናት ማለት አሁን ላይ አልሐምዱሊላህ። ያኔ ስለ ልቡን አማከር እያማክርኩ ግን ሌላ አማራጭ የለኝም። እሱ እያለ ማንንም መጥራት አልችልም። ከዛ አባቴን ጠራሁት በነጋታው ነው። ምንድን ነው አለኝ። ማፋታ ትፈልጋለሁ ስለው እሱን የናፋት ለመጣል እንትን ነው ማለት አባት እኮ ምን ሆነች ነው ምን አድርጋ ነው ምንድን ነው ይጠይቃል። እሺ እና አሁን ካሁኑ አርግላት አለው። ፈትችሻለ ኋላ በዛ ወደ ጀንና ሻንጤና አንጠልጥ እየወጣ ማለት ነው። ከዛ እህቴ ጋር ሄድኩኝ እህቴ ግብጣ ነጻ ነበር መስሮ ታላቂ

ልጄን ይዤ እዛ ከጠርሻ ልጅ ስራ ማርችናል አልኳት። በጣም ሮሞ ነበረ ልጅ ሳጠ ማድሬ ማለት ነው። ግን እንደዛ ስትለኝ ዘጋኝ ከዛ አዲስ አበባ ጀምራለሁ ደሴ ጀምራለሁ። በቃ አንድ አመት ሙሉ ተሰቃይቼ ልጄ ደግሞ ይታመምብኛል። ከዛ ከራስ ቤት ከሀያ ቀኑ ይዞ ገጠር ስሄድ ንፋስ መጥቶብኝ ነበር እና በጣም ያመዋል። በቃ ሳምባ ምች መቶት ነበረ። ሀያ ቀኑ ከራስ ቤት ይዞ ገጠር ስሄድ ንፋስ መጥቶብኝ እና ያማዋል። ለሱ ስድስት መቶ ብር ይሰጠኛል፣ በወር ማለት ነው። ከዛ ሳሙናማ ይገዛልኝ።

ሳይኖረኝ የካርድ ሳይኖረኝ ሰጣችሁና ከዛ ዶሜ ከስቆስ እጂ ያን እንትን ለማለት በቃ ከዛ አያቴ መሬት ነበራት። ደንደች ዘክረ ብላ ተሽጦ አስር ሺ ብር ሰጧት። አስር ሺ ብር ሰጧት። መቶ ብር ወደ ሳል ሰጠችኝም እና ከዛ ደበቀች ብሩን አስር ሺ ብር፣ ሁለት መቶ ብር ሲያረኳት ሰረቅኳትን ማለት ነው። ያሰራኩት ካስቀመጠችበት ቦታ አልጠየቁኝም። ከዛ አስር ሺህ ብር የሆነ ቦታ አስቀመጠች። የመሬት ድንች ተሸጡ፣ ስኳር ድንች ተሸጡ፣ አስር ሺህ ብር ሰጥተዋት ተቀምጧል እና በያት በያት ወደስ አሰጠኝ እንዳሉት ጨርቅ እየቀድድኩኝ ወደስ መጠቀም ጨመርኩ ማለት ነው። የሚያደርሳጥ ያቺ ስድስት መቶ ብር ለልጅ መድኃኒት ናት። በቃ እንደዚያውም እየተበደርኩ ምናምን መድኃኒት ለምገዛ የሳንባ ምች በቃ ሲያፍንብኝ። ከዛ ሁለት መቶ ብር አነሳባት፣ ጠየቀች። በዋሰድ ምናምን አላለች። ቦታ ቀየረች፣ በሌላ ቦታ ቀይራለች። ከዛ የምናባሽ ብር ነው እንደ ጎረምሳ ከምታይ እዛ ለማያውቁሽ ወንድሞችሽ ከምታይ አትቆጥርም ነበር፣ እንዲህ ብላ ጭራሽ ከቤት እንደወጣ ረገች ማለት ነው። እኔ ደግሞ ከቤት ብቻዬን ማደር እፈራለሁ። በጣም ነው የምፈራው። ብቻዬን እዛ እንጀራና ባዶ ቤት አሳድሬ ስለነበረ ባዶ ቤት በቃ ብቻዬን መኖር በጣም ነው የምፈራው። እዛ የሆነ

እነዚህ ተቀራቤ ምናምን ተሻለኝ፣ ደውእንኳ አልሀምዱላህ ከዛ ፕሮሰስ ያለቀልኝ ማለት ነው። እንደዚያ ሆኖ ግን አታባሪ ላይ የነበረ የሆነ ልጅ ማለት ነው እዛኛ ጉቡ ቤት ማክረዋለሁኝ ጥልቅ ሰው ነው። እንደዚህ እሄዳለሁ ቤታቸው ቡና ይጠሩኛል ምናምን ከጠር ማለት ነው ከዛ ሚስቱ እንደው ብታይ ከስታለች፣ ጠቁራለች ና ምንችለዋለች። አይኔ እነዚህ በኒቃቤ ላይ አይኔ ያስታውቃል እንደዚህ ያበጠው ምናምን ጠቋቋ እንደዚህ አይኔ ማሸው ምናምን በቃ ማዲያት መስሏል ነ ነግራቸኋለሁ አንች አ አመስጋኝ ሁኚ ይለኛል። እስኪ አመስግን ስታመሰግኝ እኮ ያጠነክርሻል መውጫ አንቀዳዳ ያብጅልሻል ግ ይለኛል፣ እና ልክ እኮ ነው። በቃ ማመስገን ጀምር እኮ አለ። ወይ አልሐምዱሊላህ ስንት ሰዎች እኮ አሉ። ጎዳና እዛ ነበር እየለቀኩኝ በዛው እንደዛ ከዛ ማመስገን ጀምርኩ። አልሐምዱላህ ልጄ እንደዚ እያጠናከረ መጣ ማለት ነው እያንደገ መጣ። ሁለት አመት ሞላው። ድሮሰ ጡት አስተውኩት ምናምን ጡት ምን ወደ ሳውዲ ፕሮሰስ ልጀምር ነው ስላቸው፣ ሁሉም ብር በቃ አንዱ አምስት ሺ ብር በአካውንቲ ያስገባልኛል አንዱ ሶስት ሺ ብር አምስት ሺ ብር በቃ አስር ሺ ብር ላይ ልኩልኛል ፕሮሰስ ልጀምር ነው ምናምን ስላቸው ማለት ነው። ሁሉም ዘመድ ሆነ በቃ እንሄዳለን ስላቸው በአካውንቲ ውስጥ አስር ሺ አስገብቼ እልሻለሁ ይለኛል አንዱ አኩቲ አንዱ ወንድሜ አምስት ሺ ብር ልኬ እልሻለሁ እኔ እኮ ለመድኃኒት ለልጄ መረሻ ስንት ቤታቸውን ጽድቅ ንጀራ ለጋግር ሌላቸው ወይ መቶ ብር ነው የሚሰጡት። ነገር ጸሀቶች ግን ልሄድ ነው ስራቸው ብዙ ብር ሰጡ፣ ችግር የለውም ብር ነው ማስመልሰው ምናምን ብዬ ፕሮሰስ ያለቀልኝ ሶስት አመት ሲኖረው ልክ አንድ አመት ወስዶ ወደ ዱባይ መጣው ማለት ነው። በዱባይ መጣሁን ሁለት አመት ሞላኝ ጊዜ ማለት ነው። ልጄ አማቴ ጋር ነው ያለው። ጌጅዋን ገባለሁን ግን ያለፈው ነገር አሁን በቃ አይወጣልኝም። ማንም ሰው አይወጣልኝ። አለቅሳለሁ ሁሌ የህመም ሊወጣልኝ አልቻለም። የስነልቦና አማካሪ ይማከራሉ ግን በቃ ሁሌ አለቅሳለሁ። ሰው እጠላለሁ። ሰው የሚጠቅም አይመስለኝም። ማንም ሰው የሚጠቅም የሰው ጥቅም አሁን ለምሳሌ ይሰበራሉ። ብዙዎቹ ከእኔ እኮ ከዳኝ ምናምን ብለው ያ ስሜት አላቀውም። እኔ ሁሌም ለእኔ አንድ ነው ያ ተፈቅሬ ስለማለግ ግብን ያለቅሳለሁ። ሴትዮ እራሱ በቀደም እናንተ አልኳት። ሰው የሆነ ሰው ሰው ሲቆጣሽ ራሱ ማለት ጀምሬያለሁ። የሚያስጠላ ነገር ነው። ማንም ሰው

ሁለት ነው ያለኝ። ሰርትፍኬት አለኝ። የምግብ ስራ በጥሩ ክፍያ ነው የምሰራው። ሁለት አመቴ ነው። ግን የሆነ እኔ አካውንት አለኝ አቡዬ፣ በዛ ነው ጥሩ ነው የሚከፈለኝ። ሰርትፍኬት አለኝ፣ እዚህ የተማርኩበት የምግብ ሙያ ማለት ነው።

አንድ ልጅ ነው ያለኝ ከሁለተኛው ባሌ። አያቶቹ ጋር ከሁለተኛው ባልሽ ያለው አያቶቹ ጋር ነው ያለው። ከባሌ እናት ጋር ነው ያለው። እየተማረ ቁርአን እየቀረ እልካለሁ እኮ ለበዓል ትምህርት ሲመዘገብ ለመመዝገብ ያለው ምናምን ይሰራል። ይሰራል የትምህርት ቤት ክፍያው፣ የምግብ ምናምን፣ የሰራተኛ ይከፍላል። እሱም እ እንደዚህ አልፎ አልፎ እናወራለን። የሚገርምሽ ከእሱ ጋር ማለት ነው ያለፍኩሽ ነገር ልተፋታ ነው አሁን አራት አመታችን ነው ከእሱ ጋር ማለት ነው። ልጃችን አሁን አምስት አመቱ ነው። ከእሱ ጋር እናወራለን። ልበቅ ደህና ፈልጌ ማለት ነው ልክ እንደዛ እኔን ዘጠኝ ወር ስድስት ወር እስኪሞላው ድረስ እንሄዳለን፣ እንሄዳለን ሲል የመጨረሻ ላይ በአንድ ቀን ነው ኒታ ያወረደልኝ እና እንደዛ ላረጉ ፈልጌ ይቅርታ ሲጠይቀኝ እሺ እስክመጣ ጠብቀኝ አልኩት ማለት ነው። ከዛ ሶስት አመት ሙሉ አወራሁት እና እኔ ውሸት ነው አልፈልግህም አልኩት። ጊዜውን ማቃጠል መበቀል ስለፈለኩኝ ሶስት አመት ሙሉ እንታረቃለን ያልኩት። ከዛ መጨረሻ ላይ ያልፈልግህም የራስህን ህይወት መኖር ትችላለህ ምናምን ብዬ አንድ አመት ሆነን። አሁን ግን ኖራለን፣ አልፎ አልፎ አሁን የምናውረ ምንድን ነው እዛ ቪዲዮ ል ያሳየኛል። እነሱ ስልክ ስለሌላቸው ኢንተርኔት ስለማይጠቀሙ ያሳየኛል። ቤተሰብ ምናምን እንደነገርኩሽ ዝም ብሎ ቤተሰብነት ተበላሽ ቤተሰብ ነው

እንደፊት ነሱ ናፍቸው ምንም አይነትች የለንም ከእሱ ጋር እንደዚህ እዛ ሲሄድ ልጄን ያገናኘኛል ምናምን እንጂ ሌላ ነገር ምንም ነገር አናወራም። ከእሱ ጋር እሱ ሊያወራኝ ይችላል ይፈልጋል፣ ግን ከሁሉም ከኢሞ ብሎክ አርጊያው እዛ ሲሄድ እንደዚህ መቷል አሉ ምናምን ሲሉ እዛ ሄዷል ሲሉኝ ብሎ ኮና አንስቼለት እባክህ ልጅን አሳየኝ ምናምን እለዋለሁ። ያሳየኛል። እሱም ስለልጁ ጥሩ ነገር ነው እየነገረ እንትን የሚለው እዛ ሲሄድ ማለት ነው። ግን እኔ አሁን ማንም ሰው

የሚከተል ጊዜ ሌላቸው እሱ እያወራ ነው። ስለዚህ ምንም ጊዜ አይቀጠልበትም። ከአርባ አምስት አመት በኋላ